የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ እንዲሁም ፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰሞኑን በሀዲያ ከንባታና ሀላባ ዞኖች እንዲሁም በጠንባሮ ልዩ ወረዳ ውሃ መንገድና የጤና ተቋማት ላይ ክትትልና ቁጥጥር ሲያደርግ መቆየቱ ይታወሳል። ቋሚ ኮሚቴዎቹ በሀላባ ቁሊቱ አጠቃላይ ሆስፒታል ውስጥ ከሚሰሩ የማስፋፊያ ፕሮጀክቶች መድኃኒት የተላመደ ቲቪ ህክምና እንዲሁም የእናቶችና ህጻናት ህክምና መስጫ ማዕከላት ያሉበት ሁኔታ ተመልክተዋል። የህክምና ማዕከላቱ ለረዥም ጊዜ ግንባታው ተቋርጦ የነበረ ሲሆን እንደ አዲስ ከተጀመረ በኋላ በስምንት ወራት ውስጥ በፍጥነት እየተገነባ መሆኑ ታይቷል። ሌላው በዞኑ ወይራና ወይራ ዲጆ ወረዳዎችን ያገናኛል የተባለው የጠጠር መንገድ ግንባታ ፕሮጀክት በ 2006 ዓ ም በዩራፕ ተጀምሮ የነበረ ቢሆንም በመንገዱ ላይ ያሉ አምስት ድል ዮች ግንባታ በጅምር በመቅረቱ ፕሮጀክቱ ተቋርጦ እስከ ዛሬም አለ። በክልሉ ምክር ቤት የፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ታመነ ገብሬ በዚህ ዙሪያ ተከታዩን አስተያየት ሰጥተዋል። በዩራፕ ነው የተጀመረው፣ ረጅም ጊዜ የቆየ ነው። መንገዱ ተሰርቶ መንገዱ ለህዝብ አገልግሎት ክፍት እንዳይሆን ያደረገው ምንድን ነው? ድልድዮቹ አላለቁም። ስለዚህ እነዚህ ድልድዮች አሁን በዩራፕ ይሰራ ቢባል ከዩራፕ አቅም በላይ ነው። ስለዚህ የሚመለከተው አካል በደንብ አጥንተው ችግሩን መፍታት እንደሚያስፈልግ እኛም አይተናል። ብዙ ሀብት የሚጠይቅ ነው። ስለዚህ ህብረተሰቡም በተስፋ ታግሶ የቆየበት መንገድ የሚደነቅ ነው። በዚሁ ዞን አቶ ቲኡሉ ወረዳ ከ120 ሚሊዮን ብር በላይ በጀት ተገንብቶ የተጠናቀቀው ንጹህ የመጠጥ ውሃ ፕሮጀክትንም ተመልክተዋል። በማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ምክትል ኃላፊና የመጠጥ ውሃ አቅርቦትና ሳኒቴሽን ዘርፍ ኃላፊ አቶ ሙላቱ ጥሙሮ ፕሮጀክቱ ከ10 ሺህ በላይ ዜጎች የንጹህ መጠጥ ውሃ ተጠቃሚ ያደርጋል ነው ያሉትም በአፍሪካ ቀንድ ከሚገነቡት ፕሮጀክቶች አንዱ ነው። አሁን በዚህ ሰዓት ፕሮጀክቱ ተጠናቆ ሰዎች ውሃ እየጠጡ ነው የሚገኙት፣ ማለት ነው። ይሄ ውሃ የፕሮጀክት አጠቃላይ ወጪው ወደ 120 ሚሊዮን ነው። ሲጀመር ግን እንደዚህ አልነበረም። ኋላ ላይ ሪዲዛይን ሲደረግ ከፍ እያለ መጥቶ በዛ ገንዘብ ነው የተጠናቀቀው ማለት ነው። ውሃው ለ10,000 ማህበረሰብ አገልግሎት ይሰጣል። ይሄን ፕሮጀክት ልዩ የሚያደርገው የተያያዘው የ300 ቀኖች ፕሮጀክት ነው። ኦልሞስት በተያዘለት ጊዜ የፕሮጀክቱ ጊዜ ብዙ ሳያልፍ የተጠናቀቀ ፕሮጀክት ነው። ፕሮጀክቶቹ የህዝቡ ጥያቄዎች ምላሽ የሚሰጥ መሆኑን አቶ ታመነ ገብሬ ይገልጻሉም። ይሄ ውሃውን በተመሳሳይ መልኩ እዚህ ከፍተኛ የሆነ የውሃ ችግር አለበት አካባቢ ነው። ከዚህ በፊት በተመሳሳይ መጥተን አይተናል። በጣም የተደሰት ነው። ያኔ መጥተን ኮሜንት አድርገን የሄድናቸው ነገሮች ታርሞ ስናገኝ በጣም ደስ ብሎናል። ስለዚህ ምክር ቤቱ የሚሰጣቸውን ኮሜንቶች ወስዶ አስፈጻሚዎች እየፈጸሙ እንደሆነ ችግሩን እየፈቱ እንደሆነ ለማየት ችለናል ማለት ነው። አቶ ታመነ እንደሚሉት የምክር ቤቱ ክትትልና ቁጥጥር ውጤት ማምጣቱን ማየታቸው ገልጸው አሁንም ቅንጅታዊ ስራዎች ይፈልጋሉ ብለዋል። በምክር ቤቱ የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ሰርገማ ለማዕከላዊ ኢትዮጵያ ክልል ትልቅ ተግዳሮት ሆነው የቆዩ ፕሮጀክቶች በነባሩ ክልል ያደሩ ስራዎች መሆናቸውንም ጠቁመዋል። ተጠቅመዋል። እንደ ክልላችን ፈተና የነበረው በነባሩ ክልል የተጀመሩ ፕሮጀክቶች ለህዝቡ ለህዝባችን ከፍተኛ የሆነ የመልካም አስተዳደር ችግር የፈጠሩ ነበሩ፣ በየቦታው ማለት ነው። ክልሉ አዲስ ከተመሰረተ በኋላ እነዚህ ፕሮጀክቶችን ለቅሞ በመያዝ ትኩረት በመስጠት ማለቅ አለባቸው የሚል በጥብቅ ዲሲፕሊን እየተመራ ነበርና፣ በዛ መሰረት ይሄ አምና በዚህ ቦታ መጥተን አይተነው ነበር። ገና እየተሰራ ነበር። አሁን ደግሞ ተጠናቆ ለህዝቡ አገልግሎት እየሰጠ ያለ ትልቅ ፕሮጀክት ነውና በዚህም ያው እንደ ምክር ቤት እኛ በጣም ደስ ብሎናል። ሌሎችም አካባቢ ባየናቸው ሁኔታ በርካታ ፕሮጀክቶች በዚህ ልክ አብዛኞቹ ተጠናቀው አገልግሎት መስጠት ላይ ያሉ ናቸው። የክልሉ መንግስት የህዝቡ የልማት ጥያቄዎች ምላሽ እንዲያገኙ እየሰራ መሆኑን የጠቆሙት ቋሚ ኮሚቴዋ የምክር ቤቱ ክትትልና ቁጥጥርም በተጠናከረ መልኩ እንደሚቀጥል ገልጸዋል።